በኤሞ በዋትስአፕ በቴሌግራምና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። እሺ ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣን ቃላት ምስረታ ነው። ቃላትን እንዴት አድርገን ፊደሎችን ካወቅን በኋላ እንዴት አድርገን አገጣጥመን እናነባለን ወይም ደግሞ እንዴት አድርገን አገጣጥመን እንጽፋቸዋለን ላላችሁ ደንበኞቻችን እንዴት አገጣጥመን እንደምንጽፍ በዚህ ቪዲዮአችን ወይም ደግሞ እንዴት እንደምናነብ በዚህ ቪዲዮአችን በቀላሉ ማየት እንችላለን ማለት ነው። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ መማር ለሚፈልጉ አድርሱልን። በአጭር ጊዜ አቀላጥፈን መጻፍ ማንበብ እንፈልጋለን ለምትሉ ደግሞ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ በማንኛውም ሶሻል ሚዲያ ደውሉልን። ወደ ቪዲዮአችን ወደ ቪዲዮአችን ስንገባ ለማንበብ የሚቀድም ወይም ደግሞ መጀመሪያ ማድረግ ያለብንም እንደው ፊደሎችን ማወቅ ነው። ፊደሎችን ካወቅነው በኋላ ቃላትን ለማንበብ ምንም ነገር አይከብደንም ማለት ነው። ይቺ ማን ነች? ወ ነች። ይቺ ወ፣ ይቺ ፍ። ባንድ ላይ ስናነበው ምን ይሆናል? ወ፣ ይቺ ከፈ ቤት ስድስተኛ ፊደል ፍ። ወ፣ ፍ፣ ምን ይሆናል? ወፍ። ወፍ ብለን እናነባዋለን ማለት ነው። ይቺስ ይቺ ደግሞ ከበቤት አራተኛ ፊደል ባ ነች። ባ ኢን ይቺ ማነች? ባ ይቺ ከነቤት ስድስተኛ ፊደል ን ን ይቺ ደግሞ ከከቤት ስድስተኛ ፊደል ክ ክ ስለዚህ ይሄን ባንድ ላይ ስናነበው ለማንበብ ሌላ ምንም አይጠበቅብንም፣ ስማቸውን አከታትለን መጥራት ነው። ባ ን ክ ምን ይሆናል? ባ ን ክ ባንክ፣ ባንክ። እቺ ደግሞ ከከቤት ስንተኛ ፊደል ናት? ሰባተኛ ፊደል ማን ብለን እናነባታለን? ኮ ኮ። እስኪ በኮ ቃል ስንመሰርት፣ እቺ ኮ፣ እቺ ከ፣ እቺ ከ በቤት ስድስተኛ ፊደል ብ ብለን እናነባታለን። ባንድ ላይ ኮ፣ ከ፣ ብ፣ ምን ሆነ? ኮ ከብ ኮከብ ብለን እናነባዋለን። ኮከብ ብለን እናነባዋለን ማለት ነው። መቼ ይህችስ ቀ። ስለዚህ እነዚህን አገጣጠም ስናነባቸው ይቺ ቀነች፣ ይቺ በነች፣ ይቺ ደግሞ የረ መጨረሻዋ ሮ ብለን ምናነባት ናት፣ ሮ ብለን። ስለዚህ ባንድ ላይ ስናነበው ቀ በሮ ቀ በሮ ምን ሆነ? ቀበሮ፣ ቀበሮ፣ ቀበሮ። እሺ ይህችስ? እች ደግሞ ከመቤት ስድስተኛ ፊደል ም ብለን ነው የምናነባት። ም እስኪ በም ቃል ስንመሰርት እቺ ማነች? ም ይቺ ደግሞ ከለቤት አራተኛ ፊደል ላ ብለን እናነባታለን። ም ላ እች ደግሞ ከሰቤት ስ ብለን የምናነባት። ም ላ ስ ምን ሆነ? ምላስ ምላስ። እሺ እች ደግሞ ከበቤት ስንተኛ ፊደል ናት? ሶስተኛ ፊደል ቢ ብለን እናነባታለን። ቢ እስቲ በቢ ቃል ስንመሰርት ይቺ ማናት ቢ ይቺ ከረቤት መጨረሻ ሮ ብለን እናነባት። ቢ ሮ ምን ይሆናል? ቢሮ ቢሮ ቢሮ። እሺ ይቺስ? ይቺ ደግሞ ሰ ነች። ሰ በሰ ቃል ስንመሰርት ደግሞ ሰ ይቺ ደግሞ ከወቤት ስድስተኛ ፊደል ው ብለን የምናነባት ነች ሰው ሰው ብለን እናነባዋለን። እኛ ውስጥ እች ደግሞ ዋ ነች ዋ ከወቤት አራተኛ ፊደል ዋ ብለን እናነባታለን። ስለዚህ በዋ ቃል ስንመሰረት እቺ ማናት ዋ ይቺ ከነቤት ስንተኛ ፊደል ስድስተኛ ፊደል ማን ብለን የምናነባት ያለ ን ን እች ደግሞ ከጨቤት አራተኛ ፊደል ጫ ብለን እናነባታለን ባንድ ላይ ስናነበው ይቺ ዋ ይቺ ን ይቺ ጫ ባንድ ላይ ምን ሆነ ዋንጫ ዋ ን ጫ ዋንጫ ብለን እናነባዋለን ማለት ነው ዋንጫ እሺ ይቺስ ሩ ሩ ከረቤት ሁለተኛ ፊደል ሩ ብለን እናነባታለን ማን ብለን ሩ ብለን እናነባታለን

ከመቤት ሶስተኛ ፊደል ሚ ሸ ሚ። እቺ ከዘቤት ስድስተኛ ፊደል ዝ ብለን ነው የምናነባት ዝ። በአንድ ላይ ምን ይሆናል? ሸ ሚ ዝ ምን ሆነ? ሸሚዝ ሸሚዝ ሚል ቃል ወይም ደግሞ ትርጉም ይሰጠናል ማለት ነው። ሸሚዝ እሺ። እቺስ? እቺ ደግሞ ከሸቤት ሆና አራተኛ ፊደል ሻ ብለን ነው ምንጠራት። ሻ በሻ ቃል ስንመሰረት ይቺ ሻ ይቺ ን ይቺ ጣ ሲባን ላይ ስናንበውን ይሆናል። ሻ ን ጣ ሻንጣ ምን ሆነ? ሻንጣ ሚል ቃል መሰረትና ማለት ነው። ሻንጣ። ይቺስ? ይቺ ደግሞ ቃ ነች። ከቀቤት ስንተኛ ፊደል ማለት ነው አራተኛ ፊደል ቃ እስኪ ቃል ስንመሰረትበት ይቺ ቃ ይቺ ር ይቺ ያ ይቺ ከረቤት ስድስተኛ ፊደል ይቺ ደግሞ ከየቤት አራተኛ ፊደል በአንድ ለ ስናነባቸው ቃ ር ያ ምን ሆነ? ቃሪያ ቃሪያ ብለን እናነባዋለን ማለት ነው። ይቺስ? ይቺ ደግሞ ሺ ናት። ከሸ ቤት ስድስተኛ ፊደል ሺ ብለን ነው የምናነባት ከሸ ጋር ትመሳሰላለች ግን ትንሽ ከላይ ዘመም ወይም ደግሞ ጠመም ያለች ነገር አለቻት ማለት ነው። ዘንበል ያለች ነገር አለቻት። ስለዚህ ይቺ ሽ፣ ይቺ ን፣ ይቺ ኩ፣ ይቺ ር፣ ይቺ ት ሽ፣ ን፣ ኩ፣ ር፣ ት ምን ይሆናል? ሽንኩርት፣ ሽንኩርት። እሺ፣ ይቺስ ይች ደግሞ ፈ ነች። ፈ። እስቲ በፈ ደግሞ ቃል ስንመሰርት ይች ማናት ፈ፣ ይች ረ፣ ይች ስ በአንድ ላይ ስናነባው ምን ይሆናል? ፈ ረ ስ፣ ፈረስ ብለን እናነባዋለን። ማን ብለን? ፈረስ ብለን እናነባዋለን ማለት ነው። እሺ። እች ደግሞ ከበቤት ሁለተኛ ፊደል ቡ ብለን የምናነባትና ቡ። እስቲ በቡ ቃል ስንመሰርት ይቺ ማናት? ቡ። ይቺ ደግሞ ና ከነቤት አራተኛ ፊደል ና። በአንድ ላይ ስናነበው ምን ይሆናል? ቡ ና ቡና፣ ቡና። እሺ ይቺስ? ይቺ ደግሞ ከሀቤት ሰባተኛ ፊደል ሆ ብለን የምናነባት ማን ብለን ሆ እስቲ ቃል ስንመሰርት በት ይቺ ሆ ይቺ ከተቤት አምስተኛ ፊደል ቴ ብለን እናነባታለን። ቴ ይቺ ከለቤት ስድስተኛ ፊደል ል ብለን በአንድ ላይ ሆ ቴ ል ምን ይሆናል? ሆቴል ሆቴል ብለን እናነባዋለን ማለት ነው። ሆቴል ብለን እናነባለን። ይቺስ ይቺ ደግሞ አነች በአ ቃል ስንመሰርት? ይቺ ማነች? አ ይቺ ን ይቺ በ ይቺ ሳ በአንድ ላይ ስናነበው አ ን በሳ ምን ይሆናል? አ ን በሳ አንበሳ። አንበሳ ምን ይሆናል? አንበሳ ይሆናል ማለት ነው። እሺ ይቺስ? ይቺ ደግሞ ከእደቤት የመጨረሻዋ ፊደል ዶ ብለን የምንጠራት ዶ። እሺ እቺ ዶ፣ እቺ ደግሞ ከረቤት ስንተኛ ፊደል ናት? ሰባተኛ ፊደል፣ ሮ ብለን የምናነባት። ስለዚህ እነዚህን አገጣጥሞ ለማንበብ ስማቸውን አከታትለው መጥራት ነው። ዶ ሮ ምን ይሆናል? ዶሮ፣ ዶሮ። እሺ እችስ፣ እቺ ደግሞ ከጀቤት አራተኛ ፊደል ጃ፣ ብለን ነው የምናነባት ጃ። ቃል ስንመሰረትበት እቺ ማናት? ጃ ይቺ ር ይቺ ት በአንድ ላይ ስናነበው ምን ይሆናል? ጃ ር ት ጃርት። ይቺ ከረቤት ስድስተኛ ፊደል፣ ይቺ ደግሞ ከተቤት ስድስተኛ ፊደል። በአንድ ላይ ምን ይሆናል? ጃርት ብለን እናነበዋለን። ጃርት ብለን ስለዚህ እንደዚህ እያደረግነ እያንዳንዳቸውን ማለት እንችላለን ማለት ነው አገጣጥመን ማንበብ ወይም ደግሞ ቃል መመስረት እንችላለን ማለት ነው። እያንዳንዳቸው ፈጥነን ስናነባቸው ይቻው ወ ወፍ፣ ባ ባንክ፣ ኮ ኮከብ፣ ቀ ቀበሮ፣ ም ምላስ፣ ቢ ቢሮ፣ ሰ ሰው፣ ዋ ዋንጫ፣ ሩ ሩጫ

አንበሳ ዶ ዶሮ ጃ ጃርት። እንደዚህ ያደረጋችሁ መጀመሪያ ረጋ ብላችሁ ታነባላችሁ። ከዛ በኋላ ደግሞ አንዴ ረጋ ብላችሁ ከተለማመዳችሁ በኋላ ሁለተኛ ፍጥን ብላችሁ ማንበብ ምን ማለት ትለማመዱበት አላችሁ ማለት ነው። ለዛሬ ዘንድ ላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም በኢሞ በዋሳብ በማንኛውም ሶሻል ሚዲያ ደውሉልን።